ይበላሻችኋለሁ የቀባዎች መስለኛ፣ እኮ ቀብቼሻለሁ። ከታች መጣል ብሎ ሆነ። እሺ መስዬ፣ አመሰግናለሁ። እስኪ ከተሞክሮሽ ንገሪኝ። ኦኬ፣ እንዳላልፋችሁ ብዬ እኮ ነው። ኮሜንት ነው፣ እነሱን ነው። መስዬ፣ እኔ ኦኬ፣ አንብቤያለሁ። መሲ ሀገር ልመጣ ነው። ኦኬ፣ አንቺ ነው የምትይው። ዩቲዩብሽ፣ ዩቲዩብ ሰዓት እምቢ አለኝ። እሙይ ስራ መስይቱ ከፈለሽ እንዲቆየ ሶስተኛ ወሬ ይቱ ከከፈለ ሶስተኛ ወሬ ይቱ ከፈለኛ አንዴ 24 ሺ አንዴ 18 ሺ በቀደም ደግሞ 14 ሺ 700 ብር ምናምን አስገብቶኛል። ኢትዮ ከፍለኛል። እኔ በቂ ነው። ለዛም ነው እኔ በቃኝ የምላችሁ። በጣም ከሚበቃኝ በላይ ነው። ሶ እኔ ስራ አያስፈልገኝም። ዩቱብ እምቢ ያለሽው ለምንድን ነው? እምቢ ያለሽው በምን ምክንያት ነው? እምቢ ያለሽው ዩቱብሽ ለምን እምቢ ሊልሽ ይችላል? ላይክ አርጉ። ዩቱብ እምቢ የሚልበት ምክንያት የለውም። አንደኛ ነገር አፕላይ ታደርጊያለሽ። አንደኛ ነገር ዋን ኬ መግባት አለበት፣ ሁለተኛ ነገር ደግሞ አራት ሺህ ሰዓት መሙላት አለበች፣ ሶስተኛ አፕላይ ማድረግ አለበት። አፕላይ ስታደርጊው ደግሞ የዩቱብ ካምፓኒ ፓርትነር መሆንሽ አፕላይ ታደርግ ደግሞ በኢሜን ወይ በፓስፖርት እሺ። ነው ሶ ሰዓት አልሞላልሽ ካለ ደግሞ በአራት ሺህ ብር አሉ ሰዓት የሚሞሉ ልጆች፣ እነሱን አገናኝሻለሁ። ሰዓት ይሞሉላችኋል። መሲዬ ላይቭ እስከ ስንት እስከ ስንት ሲሆን የሚያስገባው ገነት እሸቱ መሲ ላይቭ እስከ ስንት ሲሆን የሚያስገባው? ዋን ኬ አንድ ሺህ ከገባሽ ላይቭ ይከፍትልሻል። ቀጥታ ላይ ያስገባሽ አንድ ሺህ ሳትገቢ ግን አያስገባም። እሺ እኔንም ደምሩኝ እያለሽ ነው። ስራ ደምሯል። ሰዓት ቀነሰብኝ። ስልክ ከፈታችሁ ታውልኝ። በቅርብ ልመጣ ነው ወደ ሀገር። ማስቲ ሰዓት አስሞል ዝም ብለሽ አትጨቃጨቂ። ሶስት ማንንም ሰዓት ሙሉ ምናምን አትበይ። ለምሳሌ ሺህ ሰዓት ካለሽ አንድ ሺህ ሰዓት ከሆነ የጎደልሽ አንድ ሺህ ብር ትከፍሊና ሰዓት አስሞልተሽ አፕላይ አድርገሽ ዩቱብ ሽም ሞኔታይዝ አድርገሽ ወደ ኢትዮጵያ ገቢ ለስራም የሚያመችሽ እሱ ነው። እኔ የመመክርሽ እንደ እህትነት 3000 ሰዓት እንኳን ቢጎልሽ 3000 ብር ነው ዩቱብ በኢትዮጵያ ማለት ነው። በኢትዮጵያ 3000 ትከፍለለሽ እንትን ትያለሽ እና ሚዩት አድርገው ነበር ሰዓታሽ ሙይ ሆነ ሰዓት አን መስቲ አንድ ከሆነ አንድ ከፍረሽ ይሙላልሽ። እሺ ቁጥሩን ሰጪኝ፣ መስ ስልክ አሜሪካን ሀገር ነው የሚኖረው። በጣም በታማኝነት የሚሰራ ልጅ ነው። የኔን የሰራልኝ እሱ ነው። አንዴ ሞኒ እንትን ሞኒ ተነሳብኝ በጣም ከቲክቶክ እያመጣው ለቅ ነበረ ሙዚቃዎች ምናምን ያላቸው ሙዚቃዎቹ የሌላ ሰው ሆኖ ግን ክሊፑን የሚሰራው ዝም ብሎ ማንኛውም ቲክቶከር እዛ እነሱን እነሱን ስለቅ ስለቅ ስለቅ ዩቱብ ውስጥ ባይናር እየመጣ ሲሄድ አንድ ቪዲዮ እንዲሁም ወደ ሰባ መቶ ሺህ ስምንት መቶ ሺህ የታየ ቪው ነበረ። ከዛ ወደ ሆኑ ሞኒታይዝ የተነሳ ማለት ነው። ሞኒታይዝ የተነሳው ደግሞ በሰው ቪዲዮ ነው። ብዙ ጊዜ ተንትን ተደርጎልኝ ነበር፣ ኢሜል ተደርጎልኝ ነበር። አተላኪ አተላኪ፣ ግን እኔ እና እሷ ተጋባንም ነበረ። ሰሞኑን የተነሳ ድጋሜ አራት ሺህ ብር ከፍዬ አስሞላው ማለት ነው። ከዛ በኋላ የሰው ቪዲዮ አለቅ ሜር ከራሴ ውጭ እና እንትኔ እሺ፣ ቁጥሩን ስጪ ብለሽ ነኝ አሰጥሻለሁ። ሰላም ነው የተያለችው እሞ ኢህላም ቲዩብ ጎጃሚዋ ጎራ ጎርጄ ነው መሰለኝ። ደምሩኝ ወዶች እመለሳለሁ እያለች ነው። ተደማመሩ ብርስ ብርስ ተደማመሩ። ማስቲ ቲዩብ እንትኔ ቴሌግራም ካለሽ ሀይ በይኝ እና እሰጥሻለሁ። ቁጥሩን ስጭኝ ያንችን መስዬ፣ የንን እሽ ያዥ ዜሮ ሃምሳ አምስት አይጽፍልኝን እንዴት መጻፈውን ቀፎብኛል። እዚህ ጋር ኮሜንት ላይ እንዴት ነበር የሚጻፈው? ስታር ፖ እንዴት አድርጌ ነበር የሚጻፈው? ሽር ማረጊያ ነው ይሄኛው ደግሞ።